ስለ ሀገር ውስጥ እና ስለ ውጭ ሀገር መንጃ ፍቃድ ማወቅ ይፈልጋሉ። እንዲሁም ስለ መኪና ውስጣዊ ክፍልና ውጭ ክፍል ማወቅ ይፈልጋሉ። መንጃ ፍቃድስ እንዴት ነው የምናወጣው የሚለውና ሌሎች ጉዳዮችን መከታተል ይፈልጋሉ። እንግዳውንስ ሚስ ፈንድሻ ዩቱብ ቻናል ሰብስክራይብ አድርገው መከታተል አይዘንጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉንም አይዘንጉ። ሚስ ፈንድሻ ዩቱብ ቻናል ለየት ይላል። አሰላም አሌይኩም አርሀምቱላይ በረካቱ የተከበራችሁ ላይክ ሰብስክራይብ ሼር ኮሚንት አድርጉልኝ። ሚስፈንድሻነኝ እንግዲህ ወደ ፕሮግራሜ ቀጥላለሁ ማለት ነው። ዛሬ ዜላቸው የመጣት የሚያንሸራትት መንገድ ነው የምታዩት። የሚያንሸራትት መንገድ ነው፣ ብሬክን ተጠንቅቄ በእርጋታ ማረፍ አለብኝ። እዚጋ የምታዩት የዜብራ መንገድ ነው። ቅድሚያ ለእግረኞች ሰጥቼ ከዛ በኋላ ቀስ ብዬ በእርጋታ ማለፍ አለብኝ ማለት ነው። ዛሬ ዜላቸው የመጣት የመሬት ስበት ለተሽከርካሪያችን ምን ተጽዕኖ ያረግብናል በሚለው ነው። እንግዲህ እዚጋ የምታዩት ድልጂ ነው። ስለዚህ በጣም ስለሚያንሸራትት ቀጥታ ብሬኪን ተረግጬ ምንም ነዳጅ መስጠት አያስፈልገኝም። ቀስ ብዬ በእርጋታ ስፒዲን ቀንሼ መሄድ ነው የሚያስፈልገኝ። አቀበት ላይ ስጠት ነዳጅ እንደገፋ አድርጌ አቀበቱ መውጣት ነው ያለብኝ ማለት ነው። እዚህ ጋ ምታት እንግዲህ የስኩል ባስ ነው። እንግዲህ የቤት መኪና በኋላ ተከትለው ትሄዳለች ማለት ነው። ባሱ ቁሟል። ስለዚህ ነጯ መኪና ቅድሚያ መስጠት ስላለባት ልጁ ተሻግሮ ሲያበቃ ወይም ተማሪ ተሻግሮ ሲያበቃ ተከትላ ከኋላ ትሄዳለች። ምክንያቱም አንድ መንገድ ላይ አንድ አስፋልት ላይ ሁለት መንገድ ሊኖር ይችላል፣ አንድ መሄጃና አንድ መመለሻ። ስለዚህ እዚጋ በጣም መጠንቀቅ አለብን። መቅደም እንኳን ብንፈልግ ፍሬንቻ አብርተን ከፊታችን ምንም አይነት መኪና እንደሌለበት አይተን ቀድመን መልሰን የራሳችንን ቦታ መያዝ አለብን ማለት ነው። የምንሄድበትን ቦታ እዚህ ጋር የምታዩት እንግዲህ የትራፊክ ማብሪያት የማይከለክላቸው ጥሰው መሄድ የሚችሉ ናቸው። እንግዲህ ጥሰው መሄድ የሚችሉን እኔ ጠቅስላቸዋለሁ እናንተ በደንብ አርጋችሁ ስሙኝ ማለት ነው። አንደኛ አምቡላንሶች ጥሰው የትራፊክ ማብሪያትን መሄድ ይችላሉ። ሁለተኛ ደግሞ የወታደር መኪናዎች፣ ሶስተኛ ደግሞ አምቡላንሶች ወይም የእሳት አደጋ እነዚህ የትራፊክ ማብሪያትንም ሆነ እኛንም ጥሰው መሄድ ይችላሉ። ቅድሚያ መስጠት አለብን ለእነዚህ ማለት ነው። እነዚህ ፈጥኖ ደራሽ ወይም ኢመርጀንሲ የሚባሉ ስለሆኑ ማለት ነው። ያው ለእናንተ ማስረዳት አያስፈልግም፣ እዚህ ጋር ማብራት አያስፈልግም። አምቡላንስ የታመመ ሰው ሲኖር ነው፣ ወይም የተገጨ ሰው ሲኖር ነው። የእሳት አደጋ እሳት አደጋ ቅዴታ መቆጣጠር ስላለብን ነው። ሶስተኛ ደግሞ የወታደር መኪና፣ ወታደሮች ደግሞ አገር ድንበርን ስለሚያስጠብቁ ወድሚያ መሰጠት አለባቸው ማለት ነው። ስለዚህ በዚህ መልኩ ማለት ነው። እዚህ ጋር የምትዋቀቢ መኪና ፍሬንቻ እያበራች ነው። የምን ፍሬንቻ ነው የምታበራው? የግራ የቀኝ ፍሬንቻ ነው የምታበራው። ወደ ቀኝ ሊገባ ነው ማለት ነው። ስለዚህ በእንግሊዝኛ ራይት ኢንዲኬተር ይላቸዋል ቀኝ ከሆነ በግራ ከሆነ ሌፍት ኢንዲኬተር ይላችኋል። ማለት እዚጋ ቅድሚያ የሰጠችው ለምንድን ነው ወደ ቀኝ የገባችው በግራ በኩል ለሀይዌይ ስለሆነ ለነዚህ አምቡላንሶች ቅድሚያ መስጠት ስላለባት ቀኟን ዝግታዋን መስመር መርጣ ለነሱ ቅድሚያ ሰታ ቀስ ብላ መሄድ ያለባት ማለት ነው። እነሱ ከሄዱ በኋላ እንግዲህ ወደ ቦታዋ ተመልሳ መሄድ ትችላለን። በፍጥነት በግራ በኩል እንላችሁ፣ በግራ በኩል ይህም ሀይ ዌይ ነው። ሀይ ዌይ ማለት ፈጣን ልናሽከረክረው መኪናችንም በፍጥነት ሁኔታ ልናሽከረክረው የሚችልበት መንገድ ነው። በቀኝ በኩል ደግሞ በዝግታ በቀኝና በሚዲየም በኩል ያለው በዝግታ ልናሽከረክር፣ በተለይ ለማጆች ከሆነ ደግሞ ሚዲየሙን ብንመርጥ የተሻለ ነው። ሚዲየም ላይን ብንመርጥ የተሻለ ነው ማለት ነው። አሁን እንግዲህ ምታቸው መንገዳቸውን ለቀዋል። መንገዳቸውን ለምንድን የለቀቁት አሁንም ታያላችሁ፣ ለአምፑላንስ ነው፣ ለአምፑላንስ ነው። ለምን ቅድሚያ መስጠት ስላለባቸው። አሁን እነሱ እነዚህ ነጯና ቀዩ መኪና ምን ላይ ገብተው ነው የሚያሽከረክሩት? እንግዲህ ይሄ ቀጥ ያለ ነጭ፣ ቀጥ ያለ ነጭ መስመር ምን ሌላን ተሽከርካሪ መቅደምም ሆነ በዚህ በኩል ፓርኪንግ ሆነ ምንም ማድረግ አትችሉም። ድፍን ነጭ መስመር ካለ ምንም ነገር ማድረግ አትችሉም። ዙሮን መመለስ አይቻልም። ኦቨርቴክን ማድረግ መቅደምም አይቻልም። እንዲሁም ደግሞ ፓርኪንግ ማድረግ አይቻልም። ግን እነዚህ አልፈው የ እግረኛ መንገድን ተጠቅመዋል። ለምንድን ነው የእግረኛ መንገድን የተጠቀሙት? ለአምቡላንሶች፣ ወይም ለሳት አዳጋዎች ወይም ለወታደሮች ቅርሚያ መስጠት ስላለባቸው ማለት ነው። እንግዲህ እንደምታዩት አሁን ሁሉም ረድፉን ይዞ እያሽከረከረ ነው ያሉት፣ ቀዩም ሆነ ነጯ መኪና እንዲሁም የላኛው መኪና እያሽከረከረ እንግዲህ። ነጯ መኪና ፍሬንቻ እያበራች ነው። ምን ፍሬንቻ ነው የምታበራው? የቀኝ ፍሬንቻ ወይም ራይት ኢንዲኬተር ነው የምታበራው። ስለዚህ ይቺ ምንድን ራይት ኢንዲኬተር ያበራችበት ምክንያት ከላይ የሚመጣ መኪና ስላለ፣ ከላይ የሚመጣ መኪና አንድ መስመር ነው፣ ነገር ግን በአንድ መስመር ወደ ላይ መሄድ እና በሁለተኛው መስመር ደግሞ መመለሻ መስመር ስለሆነ ለሚመለሱት መኪናዎች ቦታ እንለቅላቸዋለን ማለት ነው። እንግዲህ አሁን እንደምታዩት መስመሯን ጠብቃ መኪናዋ እየተሽከረከረች ነው ያለችው መስመሯን ጠብቃ የራሷን ማለት ነው። ስለዚህ ረድፍ መቀየር ከፈለገች ምንድን ነው ማድረግ ያለባት? ቀኝ ኢንዲኬተር ወይም ሌፍት ኢንዲኬተር ወይም ራይት ኢንዲኬተሯን ተጠቅማ ማለፍ ነው ያለባት ማለት ነው። ሀይወይ ከመረጠች ግራዋን መርጣ ማለፍ ትችላለች። ሉዌ ከመረጠች ደግሞ ሌ ወይም ከመረጠች ደግሞ ቀኟን ወይም መካከለኛውን ሚዲየሙን መርጣ እያሽከረከረች መሄድ ትችላለች ማለት ነው። ሌላ ደግሞ ሰልፍ ዲስታንስ ነው። ሰልፍ ዲስታንስ ማለት አንድ መኪና ከሌላ መኪና ጋር ያለው ርቀት ማለት ነው። አሁን ጊዜ ጋር ከባድ መኪና ከሆነ ሶስት ሰከንድ፣ ደቂቃ አላልኩም፣ ሶስት ሰከንድ። የቤት መኪናና የቤት መኪና ከሆኑ ሁለት ሰከንድ ከመሀላቸው ክፍተት መኖር አለበት ማለት ነው። ምክንያቱም ወደኋላ የሚመጣ መኪና ካለ በፍሬናችን አይተን መሄድ ካለብን ወደ ኋላ ለመሄድ እንዲመቸን ማለት ነው። ዲስታንሳችንን መጠበቅ አለብን። የምታዩት መስመር እንግዲህ ዲስታንሱን እያመለከታችሁ ነው። አንድ መስመር ለምሳሌ ሁለት ነጭ የተከፋፈሉ መስመሮች መሀል ላይ ካሉ ሁለት ወይም ሶስት ከሆነ ምናልባት ሶስት ሰከንድ ነው ወይም ሁለት ሰከንድ ነው የሚያመለከታችሁ። በሱ ዲስታንሳችሁን ሰልፍ ዲስታንሳችሁን ማወቅ ትችላላችሁ ማለት ነው እንግዲህ እንዲሁም ስለ መኪና ውስጣዊ ክፍልና ውጫዊ ክፍል ማወቅ ይፈልጋሉ። መንጃ ፍቃድስ እንዴት ነው የምናወጣው የሚለውና ሌሎች ጉዳዮችን መከታተል ይፈልጋሉ። እንግዳውንስ ሚስ ፈንድሻ የዩቱብ ቻናል ሰብስክራይብ አድርገው መከታተልን አይዘንጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረገውነ አይዘንጉ። ሚስ ፈንድሻ ዩቱብ ቻናል ለየት ይላል።